ተናትልን ተመልካቾቻችን ዜና በምልክት ቋንቋ ቀርባለሁ። ጠቅላይ ሚኒስትር አብይ አህመድ የባህር ዳር የኮሪደር ልማት ከተማን የኮንፈረንስ የስፖርትና ቱሪዝም ማዕከል ለማድረግ ከፍተኛ አስተዋፅኦ እንደሚኖረው ተናገሩ። በጠቅላይ ሚኒስትሩ የተመራሉ የባህር ዳር ከተማን የኮሪደር ልማት ስራዎችን ጎብኝቷል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የባህር ዳርን የኮሪደር ልማት ግንባታ አፈጻጸምን ተዘዋውረው ቆብኝተዋል። የኮሪደር ልማት ስራው የጣና ሐይቅን በቀላሉ መመልከት እንዲያስችል ሆኖ እየተገነባ መሆኑን የተናገሩት ጠቅላይ ሚኒስትሩ ግንባታው ከተማዋን የስብሰባ፣ የስፖርትና ቱሪዝም ማዕከል ለማድረግ ከፍተኛ አስተዋጽኦ እንደሚኖረውም ገልጸዋል። በጣም የሚገርመው ስራ ባህር ዳር ላይ ያየሁት ከዚህ ቀደም ማህበረሰቡ ጣናን በቀላሉ አክሰስ ማድረግ አይችልም። በርካታ ቦታ ጣና ከፈት ተደርጎ ሰው በወክ አድርጎ ውሃው ማየት እንዲችል አክሰስ ማድረግ እንዲችል በውሃ አካባቢ እንዲዝናና የሚያስችል በጣም ድንቅ ስራ ተሰርቷል። በማጠናቀቂያ ምዕራፍ ላይ የሚገኘው የባህርዳር የኮሪደር ልማት ከከተማዋ ሌሎች የልማት ስራዎች ጋር ትስስር መፍጠር እንዳለበትም ጠቅላይ ሚኒስትር አብይ አሳስበዋል። ድልድዩን ከውሃው ውሃውን ከሆቴሎቹ ሆቴሎቹን ከወቅ ወይ ማገናኘት አንድ ሰው ሲመጣ ያረፈበትም ቦታ ብቻ ሳይሆን እንዳሻው ከተማውን ተንቀሳቅሶ ማየት እንዲችል፣ ጣና ጋር መዝናናት እንዲችል ኮኔክቲቪቲ በጣም ኢምፖርታንት ነው። ዶቶቹ ያምራሉ። ወቅ ወይ ራሱ በጣም ነው የሚያምረው። ይሄ ሆቴል መቼም በጣም ውብ ተደርጎ የተሰራው ውሃው እንደምታዩት ነው። ዛፎቹ ያምራሉ። ከዚህ ቀደም የተመረቀው ድልድይ በጣም በጣም ነው የሚያምረው። ስታዲየሙን አይታችሁት ከሆነ በጣም የሚያምር ነው የስታዲየሙ ስራ ይህ ለስፖርት ለቱሪዝም፣ ለኮንፈረንስ ከበቂ በላይ ሴንተር የሚሆን ከተማ ነው በብዙ መልኩና የተጀመረውን ጅማሮ ማጠናከር ያስፈልጋል። የባህር ዳር የኮሪደር ልማት በፈተና ውስጥ የተገኘ ውጤት መሆኑን የተናገሩት ጠቅላይ ሚኒስትሩ ለስኬቱ የአመራር ሚና ከፍተኛ ነው ብለዋል። ከሌሎች ከተሞች ስራዎቻችን የባህር ዳር ለየት የሚያደርገው ሬዚሊየንስ ማሳያ ነው። በችግር ውስጥ በፈተና ውስጥ ቢሆን ማልማት እንደሚቻል በችግር ውስጥም ቢሆን ስራ መስራት እንደሚቻል የሚያሳይ ከተማ ነው። አርባ ምንጭ ተሰርቷል፣ የኮሪደር ስራ ተጀምሯል። ነገር ግን ሰላሙ በአንጻራዊ የተሻለ ነው። ጅማ ተሰርቷል፣ በአንጻራዊ የተሻለ ነው። ባህር ዳርም በእነሱ ፔስ ሲሰራ ማየት በችግር ውስጥም ቢኮን ህልም ካለ ትጋት ካለ ከባቢ መለወጥ ልማት ማምጣት እንደሚቻል የሚያመላክት ሆኖ ያገኘውትን የኮሪደር ልማቱ ከገበታ ለሀገር ፕሮጀክት ጋር ተናቦ እየተከናወነ እንደሚገኝ ያነሱት ጠቅላይ ሚኒስትር አብይ ከጎርጎራ ፕሮጀክት ጋር ማስተሳሰር መቻሉንም ገልጸዋል። በተመሳሳይም በጉብኝቱ ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ እየተገነባ የሚገኘውን የኮሪደር ልማት ስራ ከተማ ለነዋሪዎቿና ለጎብኚዎች ምቹ እንድትሆን አድርጓታል ብለዋል። በመጠናቀሩ ላይ የሚገኘው የባህር ዳር ስታዲየም ዓለም አቀፍ መስፈርት ያሟላ መሆኑን ምክትል ጠቅላይ ሚኒስትሩ ተናግሯል። የኮሪደሩ በጣም ትልቁ ስራ ወይም ደግሞ የባህር ዳር ከተማ ልማት ትልቁ ስራ የጣናን ሀይቅ አክሰሰብል እንዲሆን ማድረግ ነው። ለከተማው እሱም ነፋሻማ መሆኑን ህብረተሰቡ በጣም ሞቅ ባለ አየር ጊዜ ከጣና የሚነሳውን ንፋስ በደንብ ፊል እንዲያረገው ወይም ደግሞ ቀዝቀዝ የሚያረግ ነገር እንዳለ አይተናል። እንግዲህ በዚያ በጣና ሀይቅ አካባቢ የባህር ዳር ዩኒቨርስቲ የሚገኝበት ነው። ብዙ ተማሪዎች እዚያ የሚማሩበት ነው። ወደ ጣና ሀይቅ ሄደው ዋይፋይ እየተጠቀሙ ማጥናትን ቢፈልጉ በጣም ምቹ የሆነ ነገር እየተገነባ እንዳለን ያየ ነው። የባህር ዳር አጠቃላይ እንቅስቃሴ ሰላማዊ መሆኑን አይተናል። ብዙ ቦታዎች ለቱሪስት መናፈሻነት፣ ለህዝቡ መናፈሻነት እየተከፈቱ እንደሆነ አይተናል እና አጠቃላይ የሳይክል ሌኑንም የወኮዩንም የአስፋልቱንም አጠቃላይ ግሪኒንግ ስራውን አይተናል በጣም ደስ በሚል ሁኔታ እየሄደ እንደሆነ አይተናል። ይሄ ስቴዲዮም ከ ሀምሳ ሁለት ሺህ በላይ ተመልካች የሚይዝ ነው። ወንበሮቹ በጣም ሰፋ ብለው የተሰሩ ናቸው። በቀላሉ የሚነሱ አይደሉም። በፀሐይ ጊዜም የማይሞቁ በቀዝቃዛ ጊዜም በጣም ፈጥነው የማይቀዘቅዙ ሆነው አይተናቸዋል። እዚህ ግዙፍ ስቴዲዮም ውስጥ በአንድ ጊዜ ከ ሀያ ሶስት በላይ የተለያዩ ስፖርታዊ ውድድሮችን ማድረግ የሚያስችል ነው። ይሄ ስቴዲዮም ሲሰራ ዙሪያውን ያለው የመሮጫ ትራክ እንዳይበላሽ በጣም ትልቅ ነገር ተሰርቷል። የካፍም የፊፋም ስታንዳርድ የጠበቀ ሆኖ እንዲሰራ ተደርጓል። እንግዲህ በጣም ብዙ ነገር በጣም ጥሩ ነው። አገራችን ሀገራችን 2029 ላይ የአፍሪካ ዋንጫ ለማዘጋጀት ጥያቄ አቅርባለች። እንግዲህ ከተፈቀደ አንዱ መዳረሻ ባህር ዳር ይሆናል ብለን እናስባለን። በኦሮሚያ ክልል ምስራቅ ወለጋ ዞን እና በቤንሻንጉል ጉሙዝ ክልል ካማሽ ዞን አጎረባች ወረዳ ያሉ ማህበረሰቦች መካከል ሰላምን ለማውረር የእርቅ ስነ ስርዓት ተካሄደ። ይህ ባህላዊ የእርቅ ማዕላት ስነ ስርዓት የተካሄደው የተካሂደው አሁን ላይ በዞኖች አንጸራዊ ሰላም መሰሉን ተከትሎ እንደሆነ ተገልጿል። በኦሮሚያ ክልል ምስራቅ ወለጋ ዞንና በቤንሻንጉል ጉሙዝ ክልል ካማሽ ዞን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 በማህበራዊ ሚዲያዎች የሚሰራጩ ሐሰተኛ ግጭት ቀሳሽ የሆኑ የጥለቻ መረጃዎችን ተጽዕኖ ለመቋቋም መደበኛ ሚዲያዎች በትኩረት ሊሰሩ ይገባል ሲሉ የሚዲያ አመራሮች ተናገሩ። መረጃዎች በተለያዩ አማራጮች የሚገኙ ቢሆንም የመረጃዎች ትክክለኛነት ማረጋገጥ ደግሞ ከማህበረሰቡም ይጠበቃል ብለዋል። የማህበራዊ የሚዲያ አማራጮችን በመጠቀም በርካቶች መልካም ነገሮችን ሲተገብሩ ይስተዋላል። የታመሙ ድነዋል፣ የተቸገሩ አግኝተዋል፣ የተራራቁ ተቀራርበዋል፣ ነጋዴዎችም ገበያቸውን አድርተዋል። በተቃራኒው ደግሞ ማህበራዊ ሚዲያውን ለጥላቻና ግጭት ቀስቃሽ ነገሮች የሚጠቀሙበት አሉ። ታዲያ በህብረተሰቡ የኖሩ ባህላዊና ሃይማኖታዊ እሴቶችን ለመሸርሸር የሚሰሩ ግለሰቦችን ለመቋቋም መደበኛ የሆኑ የሚዲያ ተቋማት ምን እየሰሩ ነው? የመጀመሪያው ጉዳይ የሚዲያ ሪፎርም መደረግ አለበት ብለን ነው የምናስበው። እየተሰራ ያለውም ሪፎርም ነው። ሪፎርሙ ከአስተሳሰብ ጀምሮ ነው። አስተሳሰብ ማለት የመረጃ ፍሰቱ ትላንት ከአንድ ወደ አንድ የሆነው ዛሬ ከብዙሀን ወደ ብዙሀን የሆነበት ነው ሚዲያዎቹ ብቻ ሳይሆን ሁሉም ሀላፊነት የሚገባቸው ተቋማት የህብረተሰቡን የሚዲያን የመገንዘብ እውቀት ወይም ክህሎት ማሳደግ የሚያስችሉ ስራዎች መስራት ያስፈልጋል ሳይበር ሚዲያ ላይ የሚኖሩትን እነዚህ በተለይ አሉታዊ ኔጌቲቭ የሆኑ ኢምፓክት ያላቸው መረጃዎችን ለማጥራት የፋክት ቼኪንግ ስራ እየሰሩ መሄድ አስፈላጊ ነው ብዬ አስባለሁ እኛ እንደ ኦቤን ሳይበር ሚዲያ ላይ በተለይ ፌስቡክ ገጻችን ላይ ቋሚ ጊዜና ፕሮግራም ኖሮት የሚሄድ አንድ ፕሮግራም አለን። ሀቀባስ ይባላል። በሀቀባስ ፕላትፎርም ምን እናደርጋለን? እኛ ልካንቺ እንዳልሹ ሳይበር ሚዲያ ላይ የውሸት ግጭት ቀዝቃሽ ወይ ሄት ስፒች አይነት የሚመሳሰሉ ነገሮች ወይም አጠራጣሪው ነገሮች ሲከሰቱ ያንን መረጃ እንወስዳለን፣ እናጠራለን፣ ፕሮግራም ወይ ዜና እንሰራለን፣ የሚመለከተውን አካል እናናግራለን። ዘን ቬሪፋይድ የሆነውና ትክክለኛ የሆነውን እንትን ኦን ዊክሊ ቤዚስ እየሰራ መረጃዎች በተለያዩ የሚዲያ አማራጮች ይቀርባሉ። ነገር ግን የመረጃዎቹን ትክክለኛነትና ተገቢነት ማጣራት ደግሞ ከህብረተሰቡ የሚጠበቅ ነው ባይ ናቸው። ከፈተናው ፍጥነት አንፃር ስታየው በጣም ገና ነው። አንደኛ ሞያው ላይ፣ ሞያተኛውም ላይ ተጽዕኖ እየፈጠረ ነው ያለው ሞያተኛው ፍጥነትን ማዕከል ሲያደርግ ጥራትን ሚስ ያደርጋል ወይንም ያጎላል። ጥራትን ሲጠብቅ ደግሞ ጊዜ በጣም ፈጣን ነውና ፍጥነትን ስለሚቀረው ወይንም ደግሞ ስለሚዘገይ ቀድሞ የተሰራጨው መረጃ እንደ እውነትነት ይወሰድበታል። ወደርንም ጠላንም እንደ ሚዲያ እነኚህ የተጀመሩ ስራዎች ተሳሰጪ ናቸው። እነኚህ ማስፋት በእነኚህ ልክ ኢንዱስትሪውን መቆጣጠሩ ግድ ነው። የቴክኖሎጂ ውጤቶችን ተጠቅሞ የሚሰሩ የጥላቻ መልእክቶች ህዝብን ከህዝብ፣ እምነትን ከእምነት፣ ብሔርን ከብሄር ሊያጋጩ የሚችሉ ሀሳቦች ፕኔል ሊደር ወይም ሀሳብን ሊገሩ ይችላሉ ተብሎ በሚታሰቡ አካላት ሲወጡ ያንን አጣርቶ ለህብረተሰቡ የከፋ ጉዳት ሳይደርስ ቶሎ መረጃ የሚሰጥበት ስርዓት ያስፈልጋል ማለት ነው። ሜንስትሪም ሚዲያዎች ለዚህ አሁን ለሳይበሩ አለም ፍላጎት ደግሞ ራሳቸውን ማዘጋጀት አለባቸው። ሰው ፈጣን ነገር ይፈልጋል፣ አጭር ነገር ይፈልጋል፣ ክሬቲቭ ነገርን ይፈልጋል እና በዛው ልክ ራሳቸውን እያዘጋጁ መሄድ አለባቸው። የማህበራዊ ሚዲያው በባህሪው ለቁጥጥር አዳጋች ነው። ያም ሆኖ ግን የሚያስከትለውን ጉዳት ለመቀነስ ስራዎች እየተሰሩ ነው ያሉት የመገናኛ ብዙሀን የስራ ኃላፊዎች አሁንም ቢሆን ሊስተካከሉ የሚገቡ ክፍተቶች መኖራቸውን ጠቁመዋል። የትኛውን መረጃ ሲመጣ ማህበረሰቡ እነኚህን መረጃዎች መፈተሽ እድሉ አለው። እነኚህን መረጃዎች ከወሰደ ስህተትም ቢሆን ባለቤት አለው ማለት ነው። ወደ እርምጃ ከመሄድ በፊት መስከንን፣ መማማርን ወደ ራስ ባህል መመለስን እንደ መፍትሄ ቢወስደው በጣም ጥሩ ነው ብዬ ወስዳለሁ። መረጃው ትክክለኛም ሊሆን ይችላል በነገራችን ላይ ትክክለኛ ወይም የተፈጸመ ድርጊት ሁሉ ደግሞ ለሕዝብ ይተላለፋል ማለት አይደለም። ያ የተፈጸመው ድርጊት ሕዝብን የሚጎዳ የሚያጋጭ፣ የበለጠ አብሮነታችንን የሚጎዳ የበለጠ መተማመናችንን የሚያላላ ከሆነ ያ ድርጊት የፈጸሙት አንድም ሁለትም ሶስትም ሰዎች ወይም ቡድኖች ሊሆን ይችላል። ስለዚህ እዛው እንዲቀጭ አድርጎ ለሌላው እንዳይሰፋ ጉዳቱ እንዳይዛመት ለማድረግ የሚያስችል ስራ ይሰራል። በሚዲያዎች የጥላቻ ንግግሮችና ሀሰተኛ መረጃዎች በጎ የሆኑ እሴቶችን በመናድ ግጭትን በማስከተል በሀገር ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ጫናዎችን ያስከትላሉ። በመጨረሻም ኢትዮጵያውያን በአንድነት የምኖር ስህታቸውን ይበልጥ በመተባበር ሊያስቀጥሉት እንደሚገባ በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ብናልፍ አንዱ ዓለም ገለጹ። አምባሳደር ብናልፍ ይህንን ያሉት በዋሽንግተን በኢትዮጵያ ኤምባሲ በተዘጋጀው የኢፍጣር መርሃ ግብር ላይ ነው። የኢፍጣር ምሽት ዋሽንግተን ዲሲ በሚገኝ የኢትዮጵያ ኤምባሲ ተካሂዷል። በመርሃ ግብሩ ላይ በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱ ዓለምን ጨምሮ የሃይማኖት መሪዎች የጎረቤት ሀገራት አምባሳደሮችና ዲፕሎማቶች እንዲሁም በዋሽንግተን ዲሲና አካባቢው ነዋሪ የሆኑ የሙስሊም ማህበረሰብ አባላት ተገኝተዋል። አምባሳደር ብና አልፋ አንዷለም ባስተላለፉት መልእክት መርሃ ግብሩ አብሮነታችንና መቻቻልን የምናጠናክርበትና የምናሳይበት ነው ብለዋል። በዚህ አጋጣሚ ለኢትዮጵያን ወንድምና እህቶቼ ማስተላለፍ የምፈልገው መልእክት ይህንን ለዘመናት ጠብቀ ነው የኖርነውን እሴታችንን የሚሸረሽሩ አስተሳሰብና ተግባራትን በማስተካከል ይህ የአብሮነት እሴታችንን ለማስቀጠልና ወደ ትውልዶች ለማስተላለፍ ሁላችንም በጋራ ተግተን መስራት ይኖርብናል። ለዚህ ነው ዛሬ በመካከላችን የሱዳን የሶማሊያ አምባሳደሮች እዚህ በዚህ ፕሮግራም ላይ አብረውን የታደሙት። የፈርስት ሂጅራ ተወካይም በበኩላቸው አብሮነትን ሊሸረሽሩ ከሚችሉ እሳቤዎች እንጠበቅ ብለዋል። እንደ ኢትዮጵያዊ እኛ ተከባብረን መኖርን እንመርጣለን። ወንድማማቾች ሁነን እንደ ሀገር ሀገራችንን አንድ ላይ እያለማን ሀገራችንን ከፍ ያለ የእድገት ማማ ላይ ለመስቀል ተያይዘን መኖር እንዳለብን እናምናለን። በእምነት ሳንለያይ፣ በጎሳ ሳንለያይ፣ በብሔርም በፖለቲካም ሳንለያይ ተከባብረን ብንሄድ ሀገራችን ትልቅ ደረጃ ሌሎች የደረሱበት ለመድረስ ምንም የሚያግዳት ነገር አይኖርም። በዚህ እርግጠኛ መሆን ይቻላል። የበድር ኢትዮጵያ ፕሬዝዳንት አቶ አህመድ ወርቁ እኛ ኢትዮጵያውያን ከሚያራርቁን ጉዳዮች ይልቅ የሚያቀራርቡን ይበልጣሉ ሲሉ ተናግረዋል። የሃይማኖት ግጭቶች ለመፍጠር የሚሞክሩ ወገኖች እጅግ ስስና አደገኛ የሆነ የሃይማኖት ካርድ ሲመዙ ቸል ሊባሉ አይገባም። እነዚህ የግለሰብ የሚመስሉ እኩይ አስተሳሰቦች ከጀርባቸው ምን እንዳለ መንግስትም ሆነ የሚመለከተው አካል በብርቱ ሊከታተልና ሊቆጣጠረው ይገባል እንላለን። የተከበራችሁ ወገኖቼ፣ እንደሚታወቀው ያለንበት ወቅት ሁለቱም ታላላቅ ሃይማኖቶች ምዕመናቻቸው ከባድ የጾምና የጸሎት ጊዜ ላይ ናቸው። ለሀገራቸው ለህዝባቸው እንዲጸልዩ አበክሬ ላስገነዝብ እወዳለሁ። የአባይ ንጉሶችና የሰላም ፋውንዴሽን ተወካይ ኡስታዝ ጀማል በበኩላቸው በዚህ ቅዱስ ወር በሀገራችን በተለይም በህዳሴ ግድብ ጉዳይ ላይ እንበርታ ብለዋል። ውሃ ህይወት ነው። አላህ ስብሓነሁ ወተዓላ ወጀዐልና ሚነልማኢ ኩለ ሸይን ሐይን አፈላ ተዓቂሉን። ምን ማለት ነው? ሁሉን ነገር ህያው ያደረግነው ከውሃ ነው ይላል።

በዝግጅቱ ላይ የኮሎራዶ ግዛት ምክር ቤት ተወካይ ትውልደ ኢትዮጵያዊው አቶ አምሳሎ ካሳ ተገኝተው ተመሳሳይ መልእክት አስተላልፈዋል። ንጋት በቃና ዋሽንግተን ዲሲ። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ነው።